ምን ሆነሻል? በሕልምሽም በውንሽም፣ እዚህ ምን ትሰራለ? ብለሽ ትዘልቂዋለሽ። ምን ቆየህ እንዴ ከመጣህ? አሁን ስገባ እያየሽኝ አይደለም እንዴ? ሰላምዬ፣ ምን ሆነሻል? ቆይ ግን እንደ ውሃ ቀጂ አስር ጊዜ ስትመላለስ ሰራተኛ አስሽ ምን ትላለች? ዝም ብዬ ሳስበው ይሄ ልጅ ያክስቷ ልጅ ሳይሆን ፋሟ ነው የምትል ይመስለኛል። እሻውን ተነስ እናውጣ። ፕሊስ በናት ተነስ እናውጣ። ሊህ በቃ ልብ ካለሽ ቅድም በልምሽ እንደዛ አትይኝም ነበር። ነገ አንቺ ጉልበት ያለሽ በእውን ሲሆን። ቆይ ግን አንተ ሁሉም ነገር ቀልድ ነው እንዴ መስልህ? እኔ እኮ ትዳር ነው ያዝኩት? እንዴ ነው ወይስ አላማህ እኔን ከትዳሬ ማፈናቀል ነው? ትዳሬ ማበላሸት ነው አላማ ይሄ ነው? ይሄንንም ወሬ ብለው ነገሩሽ? እባክ ዳግም እኔን ተወኝ በቃ። እንዴ ለምን እኔን ስ ይህን ያክል ታሰቃየኛለህ? ይልቅ ሰላሜ ድምፄ አልናፈቀሽም? አልናፈቀኝም። አይናፍቀኝም አሁን ከክፍል ይወጣልኝ እባክህ፣ ውጣልኝ። ባይ ዘ ወይ አንቺው ለድምፅህ እሞትልሃለሁ አለችኝ። ሃና ደግሞ ማናት? ሃና ናታ፣ ሃና የኔ ማለት አንቺ አገልጋይ እንዴ? ምን ነው ቀናሽ እንዴ እ አንቺ ቅናተኛ ቅናታታ ልምጂ በሌለኛ መሌ ከሰው አታፋጂ ተጠራጥሮ ትዳ ኑሮ መች ያሞቃ። አሁን ክፍል ውጣል እባክን ውጣልኝ ውጣልኝ። በቃ እሺ በቃ ትቆጭ። ሲጀመር እኔ በህልምሽ ስሜን ስጠሪ ነው የገባሁት። ሰላም አስበሽዋል። አሁን በእኔ ቦታ ሰለሞን ቢሆን ይገባው በፈጠረ እሻውን ውጣል በቃ ውጣልኝ። እሻት ኮጪ ተጠራጥሮ ትዳር መቼ ያሞቃል? የቀናን ያስቀናል፣ ቅናት ቤት ያፈሳል። አንቺ ውጣለሁ፣ በቃ አንቺ ቅድም ወዳየሽው ህልም ተመለሽ። ትምህርት ቤት ማስተማር አልቻልኩም። የሆነ ነገር ታደርጉልኝ እንደሆነ አድርጉልኝ። በቃ እኛውንስ መሮኛል። ቆይ እናንተ ከሴቶቹ ያቺ ኤደንና ብሌን ከወንዶቹ ደግሞ እናንተ ቆይኛ፣ ለእናንተ ብለን ጨርቅ ይልጣል እንዴ? ኧረ ምን በወጣ ብቻ። አንተ አብዳለን። ማን አብዶ ማን ይቀራል እንዴ? ዛሬ እኮ እነዚህ የመግደል ሙከራ ነው ያካሄዱ። እንዴት እንዴት የሚከረፋ ነገር ክፍል ውስጥ ይዛችሁ ትገባላችሁ? ይሄ ማለት እኮ የምትበሉት ምግብ ላይ እኮ እንደ መጸዳዳት ማለት ነው። በጣም ይቅርታ፣ ትችልኝ፣ የሆነ ተጸጽተናል። ተጸጽተሃል፣ ትሰማኛለህ? ዳይሬክተር፣ እነዚህ ልጆች ከዚህ ትምህርት ቤት ካልተባረሩ እኔ ስራዬን አቆማለሁ። ትውልድ ልገንባ ባልኩኝ እኔ ራሴ ልፍረስ! ለዚያውም እዚህ ግባ በማይባል ደሞዝ እየሰራሁ ነው። ትሰማለህ? ነገ አንተ መሮቤለም፣ ወላጅ ይዛችሁ እንድትመጡ። እኔ ምለው ዳይሬክተር፣ ቆይ እዚህ ትምህርት ቤት ከዚህ የተለየ ሌላ ቅጣት የለም እንዴ? ቆይ እኔ ለዚህ ትምህርት ቤት ደሜን አልገበርኩም? ለመምህር የሚሰጠው ክብር ስከዚህ ድረስ ነው? እንደኔ ላለ ጎበዝና ጉምቱ መምህር ጌጣጌጥ ወርቅ ሽልማ ሲገባው፣ ጭራሽ አማጌጤ! እንዳልከው እነዚህ ልጆች ማባረር አላቀተንም፣ ቀጥተን ማለፍ እንጂ። እነዚህ ልጆች ከዚህ ትምህርት ቤት ማባረር ምንም መፍትሄ የለውም። ወይ ካልሆነ ለማባረር የመጨረሻ ማስጠንቀቂያ ንስጣቸው። እንደ አረ ቲቸር፣ የእውነት አይሆንም። በቃ አንደግሞም ጥፋታችንን፣ ይሄ የመጨረሻ ማስጠንቀቂያ ነው። የመጨረሻ ሀሳቡማ እኮ ጥሩ ነው፣ መጨረሻ ማብቂያ የለውም እንጂ ሰማኝ፣ አለ። አንተም ሮቤል፣ ነገ ወላጅ ይዛችሁ እንድትመጡ ውጣቡ ይሉታል። ከየሴ ከየት ነው የሚመጡ

ይልቅ ወሬ ወጭ ለበተሽ የራሴ ብቻ ነው የደነገጥኩት። ልጃው ከአክስቱ ጋር ያለው ኦ ልጅም ወልደ ነበር እንዴ? ለዛውም ቁርጥ አባቱ መሳይ ነዋ፣ ኮፒ ፔስት ብለነዋል። ፍቅረኛስ እስካሁን አላገኛትም? አግብታ ቆየች። እኔ ከስንት ጊዜ በኋላ ናፍቃኝ ቤቷ ድረስ ብመጣ አግብታ ጠበቀችኝ እና ህይወቷን እንደዛ ሲኦል አድርገህባት ሄደ። ጭራሽ ደግሞ አንተ ልትጠብቅ አምሮ ነበር። ሰላም፣ ሁልጊዜ በአንተ እንደተበሳጨች ነው። አቲኝ፣ በጣም ልጅቷን ሳታሳዝናት አልቀርም። ሰሌ፣ ይልቁንስ አንተን የሚሰማ ከሆነ ንገረው፣ ልጅቷ አሁን ባላት ህይወት በጣም ደስተኛ ናት። እየመጣ ህይወቷን ባይበጠብጣት ጥሩ ነው። እና ወዴት ነው? ምግብ ሳት ቤ ወዴት ልትሄጂ ነው? እኔ በቃኝ እናንተ ብሎ

ሰልፍ እናንተ፣ ደግሞ ለራሴ የተጨነቀ ያሉ እናንተ መጽሐፍ ታነብብኛላችሁ። ሶሪ፣ ለምን አሁን ላሰጩ ሶስዬ፣ ልክናት እንደውም ለምን ሀብሉ ላይ ያንቺና የሱን ፎቶ አድርገሽበት አሰጩ፣ አስበሽዋል? ዋው፣ ሀብሉ ጥሩ ሀሳብ ነው። የሁለታችንን ፎቶ ማሰራት አይከብደኝም፣ ግን ግን ምን እሱ እንደሆነ ያለ ያለጤ ባራም ነው። ሀብሉን ባይቀበለኝስ? በቃ የፎቶ ሀሳብ ይቅርና ሀብሉን ብቻ አስጭው። እሱ ጥሩ ሀሳብ ነው። ከሱቅ አንዱን ሀብላንስ ቺ ይሰጠዋል። የሀብታም ልጅ መሆን እኮ ለዚህ ይጠቅማል። እሺ የስጦታውን ዋጋ ማወቅ እንችላለን። ስንትስ ቢሆኑ ከባየ ይበልጥብኛል። ከሱስ አይበልጥም።

የሚያስገለፍጣቸዋል ቢያንስ እንኳን ባለፈው ከተማ ትምህርት ትንሽ እንኳን ሞክሯል። እሱ አይደለም። እስኪ እናንተ የምታቁት ነገር፣ ነገሩ ላስ ታይም ዊ ዲስክ አባውት ኬሚካል ሪያክሽን ምንድን ነው? ከሚያስቃችሁ የተማነው ስለ ኬሚካል ሪያክሽን አይደለም። ጎበዝ ልጅ ነው እንጂ ያለች እኮ ጎበዝ፣ የእኔ ፍቅር እኮ አላለችህም። ብዙ አትደሳስብ። እሺ፣ ኬሚካል ሪአክሽን ምን ማለት እንደሆነ የሚነግረኝ ሰው አለ? ኧረ እባክህ፣ ቢያንስ መልሶን እስከ ጽፍለት እዚህ ክፍል ቆይ። አንድ ተማሪ ብቻ ያለው ሌሎቹ አትመልሷ። ፍሬው ያማረ ዘንድ እንዲበዛለት ዳጊ ደስ ይለዋን ልጅ ሲወለድለት። ፍሬው ያማረ ዘንድ እንዲበዛለት ዳጊ ደስ ይለዋል ልጅ ወለ ነው ግን እኮ አታናግረኝም። ያኔን ነው ጥየሽ ሄድኩ ስለመሰላት ካንቺ ባልተናነሰ ስጠላኝ ናችሁ። ጥየሽ ሄድኩ ስለመሰላት ነው ያልከው። እናቱ የሞተችበት እና እናቱ ጥላው ገበያ ሄደች ህጻን እኩል ያለቅሳል ማለት ልክ እንዳንቺ። አዎ ፊቴን አዙሬብሽ ነበር አውቃለሁ። ግን ደግሞ አሁን ዞር ስል የለሽም። ከፈለግሽ አሶጪ። የአንቺ ልጅ አልፈልግም እኮ ነበር ያልከኝ ሰላምዬ ሰው ስሜታዊ ሲሆንና ስሜታዊ ሆኖ ሲናገር እኮ አንድ አይደለም። እኔ ውድ ውዴ በለኝ ለምን አልልሽ ነው? ወይስ አሁን ጣሚ ያልቋል እያልሽ ነው? ሰላምዬ፣ ለእኔ ሁሌም አንድ ነሽ። አሁንም ጣፋጭ ነሽ። ቆይ ግን ከልብህ ነው እንደዚህ አይነት ቃላቶችን እየተናገርክ ያለው? እንግዲያውስ እያደረክ ያለውን ነገር ልንገርህ። ቆይ፣ እኔ አሁን አንቺን እንደ እብድ ከማፍቀሮች ምን አደረግኩኝ? እኔን ማፍቅረኝ አይደለም ያፈቀርከው፣ የባሌን ገንዘብ ነው። ድንገት እዚህ ቧንቧ ልትሰራ ስትመጣ የድሮ ፍቅረኛ የሀብታ ሚስቱና ስታገኛት ድሮ እንዳረው የቁና አውጥተህ የጣልካት ሴት የሀብታ ሚስቱና ስታገኛት አንተ ምን አደረግክ? ከዛ ቀስ ብሎ ገብቶ ለእሷ ስሜት ያለው አስመስሎ የባሏን ሀብትና ብላ ሰላሞች፣ እኔን አታቂኝም እኔ ዳጊን አታቂኝም። ምን አይነት ምስኪንና፣ ምን አይነት የዋ ምን አይነት ደግ ሰው እንደሆንክ አታቂኝ። አዎ አላውቀህም። ከዚህ በኋላም እንዳውቀህ አልፈልግም። ግን እውነት ከህይወትሽ እንደወጣ ነው ፍላጎትሽ? አዎ ከህይወቴ ይውጣልኝ። ጥሩ። ግን ብቻዬን አይደለም ከዚህ ቤት የምወጣው፣ ልጄን አስከትዬ ነው ከዚህ ቤት የምወጣው። ይህን እንኳን መቼም አታስበው። ያየኸው ልጅ ደግሞ ያንተ አይደለም። ባይገርምሽ ልጄን ያየኸው ታክስትሽ ሰፈር እጄ ከልጆች ጋር ሲጫወት ቁርጥ እራሴን አይደል የወለድሽው? ቁርጥ ምኑም ምኑም እኔን አይኑ እኔን ጆሮ እኔን እርሱ እግዚአብሔር ይመስገን እና አንተን መሰለህ፣ ማለት ልጅህ ነው ማለት ነው። እድሜውን ጠይቄው ነበር። እርጉዝ ነሽ? ከተለያየንበት ጊዜ ጀምሮ ሳሰላው አናቱ ላይ ይመጣ መሰልሽ። እሺ፣ የፈለግከውን ገንዘብ ሰጠሃለሁ፣ ልጅንም እኔንም ታወን። በቃ ሰላምዬ፣ ብታውሽ ትጎጃለሽ። እንዲያውም በተቃራኒው ጤነኛ ነው የምሆነው፣ አንተ ከጎኔ ካለህ ግን። ሰላምዬ፣ ልብሽ የሚያስበውን አይደለም አፍሽ እያወራ ያለው። አንተ ይሄን በምን አወቅ ባይገርምሽ ሰላምዬ አሁን ራሱ እንዲያየውሽ ምን እያሰብሽ እንደሆነ ማወቅ እችላለሁ? ይሄ ደግሞ የተሰጠኝ ችሎታ ነው ፍላጎት ገንዘብ እንደሆነ አውቃለሁ ልስጥህና ከዚህ ሂድልኝ እያልኩ ይያልኩ ነው ሰላምዬ አንድ ሐሳብ አለ ለምን ባልሽና አስወግደ ነው እኔና አንቺ ተጋብተን በተድላ በደስታ እዚህ ቤት ለምን አንኖርም ምን ምንድን ነው ያልከው ሚል ቃል ወጣኝ። እንዲያውም ለሰለሞን ሁሉንም ነገር እነግረዋለሁ። ምኑን ነው የምትነግሪው? ስለ እኔና ስለ አንቺ ፍቅር ነው ወይስ አክስትሽ ጋር ደብቀሽ ስለምታሳድግ ልጅ ነው የምትነግሪው? ትሰማኛለህ፣ ልጄ ያለፈ ታሪኬ። የእኔና የአንቺ ታሪክ ግን አሁንም እንዳለ ነው። እሱን አንተ አልክ እና ታዲያ ለባልሽ ለምን ያልነግረው? ወሬውን ለማጣፈጥ ከአንቺ ይልቅ እኔ ይሻላለሁ ብዬ ነው ድሮውን እስቲ ዳሬን ለመበጥበጥ አደለ እዚህ ድረስ ሰተት ብለህ የመጣሁ? ለማንኛውም ይህንንት ነው ለባሌ አትንገረው፣ የኔና ያንተ ፍቅር ግን በድብቅ ይቀጥል በሚለው ይዣዋለሁ። ቆይ ግን ምን፣ ድሮም እንደዚህ እብድ ነበርክ? ያኔ ከአንቺ ስርቅ ትንሽ ጀማምሬ ነበር፣ ምናልባት በዛው ቀጥዬ ሊሆን ይችላል። አብዶ ከነፈልሽ ተብሎ እንዲወራ ጨርቂ እንድጥልልሽ ልብሽ በኔ ኮራ። ምን እንደ ጅብራ ይገትርሻል ዛሬ ልደትህ ነው አይደል መቼስ ከፌስቡክ ላይ ምናምን አይተሽ መሆን አለበት ኬትም ይሁን ዋናው ማወቂ ነው አንተ እንኳን የረሳኸውን እና ያስታውስ ብሎ እሻው ምን ፈለሽ ስጦታ ይዤ ልመጥቻለሁ አልወደድከው ካልወደድከው መቀየር ይችላል እኔ እንደው የሚያሰብኩት በእኔ እናንተ ፎቶ አያስፈልግም ግን ይበቃል ይበቃል እናስመኝ

ምን ፈለግ? እኔ ይኸውልሽ፣ እንደ ሌላ እንደ ቀሽም ጀንጃኝ ቁጣሽ፣ ለቅሶች ምናምን እያልኩ ጀንጀን አልፈለግም። ምክንያቱም እኔ እንደዚህ አይነት ጀንጀን አይመቸኝም። አሀ ልጀነጅነኝም ሀሳብ ነበረህ ማለት ነው? ቢኖረኝ ነው ያልኩት። ለምንድን ነው ልጅ እንዳለ ያልነገርከኝ? እና በቃ ልብሽን ተው፣ ልትይው ነው? መጀመሪያውን ስበልብየው ነበር እንዴ። አበው ሲተርቱ ምን ይላሉ መሰለሽ ሆድ እንዳሳዩት ነው ይላሉ። እኔ ግን ሳያስተውሉ ግራ ቀኝ ሳያዩ የሚራመዱ አካላቸው ሳይሆን ልባቸው ይመስለኛል። እንግዲህ እኔ ገና ከቦታው መነቃነቅ አልጀመረም ይሆናል። ግን እኮ እኔ ልጅ አለኝ እንጂ ፍቅረኛ አለኝ አላልኩ። ብትል እስኮ ምን ያገባኛል። ግን የእውነት ፍቅር የያዘ ነው ይመስለኝ ማለቴ፣ ሁሌ በሀሳብ የምትመጣው ያች ገና እዚህ ቤት ስመጣ ያየኋት ልጅ ናት። ሰላም ጭራሽ ባሌ መሆንማ! ማርያም እባክህ፣ ቀልደኛ ነህ። ያቺ አይናፋረው ያቺ ቆንጅዬዋ ሰማኝ አለ። እንደውም ሁሉንም ነገር ለሰለሞን እነግረዋለሁ። ሆነ። ስራ መስራት ፈልጌ ነበር። ልብስ አጣቢያ ያለ እንዴ? ባይኖር ልታጥቢልኝ ነው? እናቴንስ የመንገድ አቧራ ጠራጊ አርጋት የለ። ለምን ስራው መስራት ፈልግሽ? ማለቴ እየተማርሽ አይደለም? እናቴ መንገድ ስራው እያደከማት ነው። እንደውም ባለፈው ፍሬን የበጠሰ መኪና ለትንሽ ነው ሳታት አሉ። ቆይ ያ ፍሬን የበጠሰ መኪና እናቴን ገሽቷት ቢሆን ኖሮ እኔ ሰው ሆኜ የምኖር ይመስላል? ከፈለግሽ እኔ አንቺንና እናትሽን መርዳት እችላለሁ። እኔ ስራ ፈልግልኝ እንጂ እርዳኝ የሚል ቃል አልወጣኝም። ደግሞ ያቺ እናትሽ እያልክ የምትጠራት ሴት ምናልባት በአንድ ወቅት ስሟን ደጋግመህ ስትጠራት የነበረው ሴት ናት። ከፈለግክ ደግሞ እኔንም ሰራተኛ አድርገህ ቅጠረኝና ስሜን ደጋግመህ እየጠራ የፈለግከውን ነገር ላድርግልህ። የቤትህ ሰራተኛ አድርገኝ። ቆይ ምንድን ነው ይሄ ሁሉ ስሜት የለሽ ነገር? ለምንድነው ራስሽን እንደዚህ ዝቅ የምታደርጊው? ሲጀመር እኔ ልርዳሽ ያልኩት አንች እንደምታስቢ አባትሽ ሆኜ ሳይሆን ስላዘንኩልሽ ነው ክደትማ አንተ መገለጫ ከሆነ እኮ ቆየ ለነገሩ እኔ ነኝ ጥፋተኛ አንተ ጋር እርዳታ ብዬ መምጣቴ እኔ መውለድ አልችልም ብለ እና እኔ አድርገኸኝ ነው ዮሐንስ፣ ማውራት አንችልም? አንችልም። ለምን? ከአንተ ጋር አይደለም ማውራት አጠገብህ መታየት አልፈልግም። አሁን ብቻዬን መሆን ስለምፈልግ ትሄድልኝ። ልደትሽ መች እንደሆን አላውቅም ግን የሆነ ስጦታ ይዤልሽ መጥቻለሁ። ምን ሆነህ ነው ዘሜ? የአንገት ሀብሉን ከሰጠችው በኋላ ጉንጩን ስትስመው አይቻለሁ። እኔም ግን እንኳን ልትስመኝ ልታወራኝ ራሱ ፈቃደኛ አይደለችም። በጣም የሚያምር ሀብል ነው። ወደድሽ? ለአንቺ ብዬ እኮ ነው የገዛሁልሽ። አመሰግናለሁ። በቃ ምስጋና ብቻ ነው ከዛ ውጭ ሌላ ነገር የምትፈልግ ከሆነ ሀብሉን መውሰድ ትችላለ። ምናልባት ከተመቼሽ ከክላስ ስንወጣ ሻይ ቡና እንድንል ፈልጌ ነበረ። አስቤ በኋላ እነግርሃለሁ። ችግር የለውም። ሀብሉን እዚሁ ትምህርት ቤት ማድረግ ትቻለሽ። ምን ሆነሽ? ቆይ እንዴት ነው የሰጠውህን ሀብል ለሱ ትሰጣታለ? ከፈለግሽ ይህም ምክንያት ጠቅመሽ ብሌንን ማበሳጨት እኮ ትቻለሽ። አለ አይደል የፍቅረኜ እንቅራቅንቦ ምናምን ለቃቃሚ ብለሽ ግን ለብቿ እውነቴን ነው ተማሪ ፊት ወይ ሌላ ሰው ፊት ብታዋርጃት ምላሼ ግን ይከፋ ነው። ቆይ ግን ለምን እንደዚህ ማድረግ ፈለግ? በሷ ለመወደድ ብለህ ነው አይደል? ያገባሻል ያልኩሽን ብቻ አድርጊ። ደግሜ እያስጠነቀቅኩሽ ነው። ብሌን ተማሪ ፊት ወይም ወይ ነገርከኝ እኮ እንዲሁም ሀብሌን ሰረቀችኝ ብዬ ከዚህ ትምህርት ቤት አስባርራታለሁ። እንደሆነ ሀብሉ ላይ የሰቋችን አርማ አለ ያንቻለለ ብላ ሽምጥጠኝ ባያም የራሱ ጉዳይ ነው። የፈለገውን ነገር ያምጣል። ች ማትረባ አገኘዋት ለምን እንደዚህ ያልክ ገባኝ። ሀብሉን የሰጠች ሄደናት አይደል? ለልደት ብላ ነበር የሰጠች። ያው ስጦታ ነው። ያው አንቺ እሷ ማናደር ትፈልግ ለ እና አንገቴ ላይ አድርጌ ዋይታ ሌባናት ብላ ተማሪ ፊት ብታዋርደኝስ? አታስቢም በደንብ ስላስጠነቀቅኳት መቼም አታረገውም። ዳግም እዚህ ከሚውል ለምን እኔ ጋር ስራ ይሰራም? ምን ምን ሞልቶለት ነው እዛ ሄዶ የሚውለው? ሲጀመርሱ ትምህርቱን እንኳን አልጨረሰውም፣ አቋርጦታል። በልሶ እኔ እንደዚህ አይነት ነገር አይመቸኝ ማርፈ ተቀመጥ፣ ምን ችግር አለው ማለት መላላክም እኮ ስራ እኮ ነው። ሲጀመርሱ እዚህ ላይ ቆይ ይችላል ማለት እዚህ ሊኖር አይደለም የመጣው ከአክስቴ ልጅ ውጪ ምንም ወደ ቃ የለኝም ብሎ የነበረው እኮ እሱ ነው። እንደዚህ አለ። ተይው እባክሽ፣ ምናልባት ልጁ ስህተት ሰርቶ ሊሆን ይችላል። ደግሞ በጣም በዛ ላይ ልጁ በጣም ያሳዝናል። እባክህ ሰለሞን በቃ አይሆንም ብያለሁ። አይሆንም። ይገርምሻል ልጁ የሚስቱ አክስት ጋር ከሚቀመጥ ለምን ይዤ እዚያው አልመጣም እያለኝ እኮ ምን ምን ችግር አለው። እኛ ደግሞ ልጅ ለመውለድ አልታደልም። ፎቶን ሲያሳይ እንዴት ሆዴ እንደ ተንቦጫ አቦጬ ልነግርሽ አልችልም። ይገርምሻል ደግሞ ቁቁርጥ እሱ ነው የሚመስለው። እኔ ይህንን በፍጹም አላምንም። ምኑን ያላመንሽው ውዴ? አይሆንም ማለት ነው። ይሄ ነገር በፍጹም አይሆንም። ሰው ጋይሰላ መትል እንዴ እንዴ ነህ ደግሞ ሰላም ነህ? እንዴት ዋልክ? ታዲያስ፣ ድምፅህን አልሰማሁትም ነበር። አሁን ነው መታወት እንዴ ነው ቤት መዋል አልደበረም እንዴ? አይ ምን ይደብራል? ሀና አለች፣ ሰላምዬ አለች፣ ምንም አይደብርም። ይልቅ ያንተ ብሎ እንዴት ነበር? በጣም ቆንጆ ዛሬ ነበረ አንድ ቀጥታ ይሄ ሀብል ሄደን የምትባለ ልጅ ለልደስጦት የሰጠችኝ ሀብል ነው። ባለዚያ ሀብል አሁን የሰዎች ስጦታ ስለማያስፈልገኝ ነና ቅራቅንቦሽን ውሰጂልኝ።